ነው ይሄንን ቪዲዮ ነፂ ጋር እንዲደርስ ፈልጋለሁ። ነፂ ይሄንን ቪዲዮ ስለምታየው ለምን የሰው ኑ የት ገብተሽ ትበጠብጫለሽ? ማለት ያለፈ ነገር ነው አይደል? አሁን ላይ ወደ ኋላ ተመልሰሽ አሁን እንደ አብርሃም ያለ አይነት ወንድ ጠፍቶ ነው እኔ ያለው። እኮ የምሬን ነው የምልሽ ነፂ ማለት ነው እኔ ያለው። በቃ ይህንን ቪዲዮ አይተሽ ስልክ እንድታለሽልኝ ፈልጋለሁ። የምሬን ነው የምልሽ ነፂ ማለት ነው እኔ አብርሃም በሚንከባከብሽ ልክ እኔ እያለው ለምን አብርሃም ጋር እዛ ባለ ትዳር እስከሆኑ ሰዎች ጋር እዛ ለምን ትሄጃለሽ? እኔም ወደ ቡታጅራ መጥቼ ያለው አንቺን ብዬ ነው የመጣሁት፣ ወደ ቡታጅራ ስመጣ ማለት ነው። ግን ስልክ እያነሳሽ ልኝ አይደለም በተደጋጋሚ እስከ ቤትሽ አካባቢ መጥቼ፣ ካሰብሽ በላይ ልንከባከብልሽ ልንከባከብሽ ቃል ገባለሁ። እንደዚህ በጥፊ መቶሽ ከፍ ዝቅ እንዲያደርግሽ አልፈልግም። ሰላም፣ ሰላም፣ ሰላም፣ ሰላም ውድ እና የተከበራችሁ የኔ የአብቲው ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛለኝ። እንግዲህ ዛሬ ተመልሼ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ያው ሰሞኑ እየተፈጠረ ያለውን እያያችሁ ነው በአብሬሽና በሩታ ዙሪያ ሩታም ከቤት ወጥታለች ምናምን ነፂም ደግሞ እስከ አዲስ አበባ ሄዳ አብርሃምን ባገኘችበት ጊዜ ነበር ሩታ አብርሃም ፕሮቴክት ማድረግ ባለበት ሰዓት ሩታን መንከባከብ በሚችልበት ሰዓት በነበረበት ሰዓት ይሄንን ሳያደርግ ቆይቷል እና ሩታም ከቤት ወጣለች። የሩታ መውጣት ከቤት አንደኛ ነገር አብርሃም ከጎኗ መሆን በነበረበት ሰዓት ከጎኗ አልነበረም። አብርሃም ከነፂ ጋር ነበር የነበረው በዛን ሰዓት ማለት ነው። እና ይሄ ደግሞ ተገቢ አይደለም። ሚስቱ ቤት አስቀምጦ ከሌላ ሴት ጋር መሆን ተገቢ አይደለም ይሄ። እና ሩታን ከቤት ወጣለች። እኔ መጣ እኔ መጣሁበት ሀሳብ ምን መሰላችሁ? ፋሚሊ የምሬ ነው የምላችሁ፣ በተቻላችሁ መጠን ማለት ነው ላይክ እና ሼር አድርጉት። የምሬ ነው። ይሄን ምን ቪዲዮ ነፂ ጋር እንዲደርስ ፈልጋለሁ። ነፂ ይሄንን ቪዲዮ ስለምታየው ላይክ ሼር ማድረጋቸው እንዳትረሱ። እሷ ጋር ደርሶ እንድታዩ ይፈልጋለሁ። እና ዛሬ የመጣሁት በነፂ ነፂ፣ አንቺ መጀመሪያ ልጠይቃት። ምንድነው ባለ ትዳር በሆኑ ሰዎች መሀል ገብተሽ የሰውን ሕይወት ማብላሸት የሰውን ሕይወት ለመበጥበጥ ለምን ትገቢያለሽ? አንቺ መጀመሪያ ለምን የሰውን ሕይወት ገብተሽ ትበጠብጫለሽ? ብዙ ጠፍቶ ነው ወንድ? አሁን አንቺ እንደ አብርሃም የሚሆንልሽ ወንድ ጠፍቶ ነው ማለት ያለፈ ነገር ነው አይደል? አሁን ላይ ወደ ወደ ኋላ ተመለሰሽ ለምን እንትንት ያለሽ አሁን እንደ አብርሃም ያለው አይነት ወንድ ጠፍቶ ነው? እኔ አለሁ እኮ። የምሬን ነው የምልሽ ነፂ ማለት ነው። እኔ አለሁ፣ በቃ እኔ አብርሃም መንከባከብ በሚችለው መጠን እኔ ላንቺ ልንከባከብሽ እና ፕሮቴክት ላደርግሽ እፈልጋለሁ። የምሬን ነው የምልሽ። ደውዬልሽ ነበር፣ ትናንትናም ዛሬም ደውዬልሽ ነበር። ከቪዲዮ በኋላም እደውልልሻለሁ። ይህንን ቪዲዮ አይተሽ ስልክ እንድታለሽልኝ እፈልጋለሁ። የምሬን ነው የምልሽ ነፂ ማለት ነው። እኔ አብርሃም በሚንከባከብሽ ልክ ይንከባከበኛል ብለሽ በምታስቢው ልክ እኔ እንደማንኛውም ፍቅር እንደማንኛውም ፍቅረኛዬ እንደማንኛውም አይደለም፣ ከዛም በላይ ልሆንልሽ እችላለሁ። ነፂ ይህን ቪዲዮ ካየሽ ማለት ነው እደውልሻለሁ፣ ስልካን ሽልኝ። እየደወልኩልሽ ነው፣ ስልክ እያነሳሽልኝ አይደለም አንቺ ማለት ነው። እና እደውልሻለሁ፣ ስልካን ሽልኝ። እኔ እንደፈለግሽ አርጌ ልንከባከብሽና እንደፈለግሽ ልንከባከብሽ ቃል እገባልሻለሁ። እንደ አንቺ እኔ እኔ መሰልኩህ እኔ እያለሁ ለምን አብርሃም ጋር እዛ ባለትዳር ከሆኑ ሰዎች ጋር እዛ ለምን ትሄጃለሽ እንዴ? እዛ አዲስ አበባው ድረስ ከምትሄጂ አሁን ቡታጅራ መተሻል። እኔም ቡታጅራ ነኝ ያለሁት። ቡታጅራ መጥቻለሁ። አንቺም ብዬ ነው የመጣሁት። እኔ ወደ ቡታጅራ ስመጣ ማለት ነው፣ እኔም እንደነሱ እንደማንኛውም ዩቱበር ወደ አዲስ አበባ ሄጄ ነበር። እና አንቺም ብዬ ወደ አዲስ አበባ ስትመጪ እዛው ደወልኩልሽ። ስልክ አታነሺም አንቺ። ሙሉ እንትንሽ አብርሃም ላይ ነበር በዛን ሰዓት። እውነት ነው፣ አልፈርድብሽም ግን እኔ አንቺን ተከትዬ አሁንም ብታጀራ መጥቻለሁ። ግን ስልክ እያነሳሽልኝ አይደለም። በተደጋጋሚ እስከ ቤትሽ አካባቢ መጥቼ፣ እውነት ነው፣ ቤትሽ ደፍሬ ልገባ አይገባኝም አልችልም። እና ስልክ ደው ይልሻለሁ፣ ቴክስትም አድርጌልሻለሁ። እየመለሽልኝ አይደለም። ሶ እንድትመለሽልኝ እፈልጋለሁ። ነዚህ የምሬን ነው፣ መልሽ በቃ። እኔ አብርሃም ይንከባከበኛል ብለሽ ባሰብሽው ልክ ካሰብሽው በላይ ልንከባከብልሽ ልንከባከብሽ ቃል እገባለሁ። እና ይህን ቪዲዮ ማለት ነው ፋሚሊ የመሬት ነው የምላችሁ፣ ላይክ፣ ሼር እያደረጋችሁ ያደርጋችሁ ነፂ ጋር አድርሱልኝ በቃ እና አንቺ ባለ ትዳር ከሆኑ ሰዎች መሀል ውጪ። በቃ እነሱ ኑሯቸው ህይወታቸው ይኖሩበት። ሩታም፣ እርጉዝ ነሽ፣ ቢያንስ እኮ ማሰብ አለበሽ። አንቺ አንቺም ሴት ነሽ ሩታ። በዚህን ሰዓት እርጉዝ ነሽ፣ ከቤት ወጣ እንደዚህ አይነት ስትሆን እንደዚህ ስትሆን ይደብራል፣ ይከፋታል። ለልጇም አስቢ እንጂ አብርሃምም በዛ ሁለክ በቃ ሚስተነች የልጅህ እናት ነች ሩታ። ሩታን በተቻለ መጠን ፕሮቴክት ለማድረግ ሞክር። እኔ አሁን ስለሱ አይደለም የመጣው ስለሱ ላወራ አይደለም የመጣው። እኔ ዋነኛ አላማዬ ነፂ ነች። እኔ ነፂ ላገኛት ፈልጋለሁ። እኔ ነፂ ልረዳት እና ማለት መርዳት ባይሆንም እኔ ከነፂ ጎን መሆን እፈልጋለሁ። ነፂ ከኔ ጋር እንድትሆነ እፈልጋለሁ። እኔ የምሬን ነው የምላችሁ። ከነፂ ጋር ድሮም እንተዋወቃለን፣ ድሮም እንግባባለን ከአብሪሽ ጋር እያለችም እኔ አውቃታለሁ ትመቼ ነበር። እኔ እኔ እንደ ሰው ማለት ነው። እንደዚህ ፋይል አወጣለሁ ምና ይቅር፣ ፋይል ይቅርና ማለት ነው አንድ ፎቶ እንኳን እኔ አላወጣም። እና ነፂ አደውልሻለሁ፣ ስልክ አንሺልኝ። በቃ እኔ ከአንቺ ጋር መሆን እፈልጋለሁ። አንቺ ባለትዳር ውስጥ ከባለትዳር ከሆኑ ሰዎች ጋር አይኖ አውቃለሁ። በዚህን ሰሞን ብዙ እየተፈጠሩ ያሉ ነገሮች አሉ። አንቺም ህይወት እንደከበደች ነው እያየን ያለ ነው። ትናንትናም ብዙ ነገሮች አይተናል። ወንድምሽ ወንድምሽ ነው። እንደ ወንድምሽ ሊቆጣሽ የሚችለው ነገር አለ ሊቆጣሽ ይችላል። ግን እንደዚህ በጥፊ መቶሽ ከፍ ዝቅ እንዲያደርግሽ አልፈልግም። ይህ ወንድሟ ሁላ እንዲያዩ ይፈልጋሉ። በዚህ ልክ ከፍ ዝቅ እንዲያደርግ አልፈልግም። ምክንያቱም እኔ ለአንቺ ስለማስብልሽ ማለት ነው። እና እንዲህ ባለ ትዳር በሆኑ ሰዎች ጋር ገብተሽ እንትን አትበይ፣ አትበጥብጫቸው። ሲቀጥል ደግሞ ምን ለምን ሙጭጭት ያለሽ እሱ ላይ እኔ ያለዋ እኔ በቃ እንዴ ፋሚሊ፣ የምሬ ነው ምላችሁ። እና በቀጣይ እግዚአብሔር ከፈቀደ እግዚአብሔር ካለ ከነዚህ ጋር አንድ ላይ እንመጣላችኋለን ብዬ ተስፋ አደርጋለሁ። ከነዚህ ጋር ሆነን አብረን ታብራችሁ ታዩናላችሁ። እና ከነዚህ ጋር በቀጣይ ቪዲዮ ከስልክ ካነሳችሁልኝ ከተገናኘን እሺ ካለች በቀጣይ ቪዲዮ ከነፂ ጋር ታገኙኛላችሁ ማለት ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለነፂ ያድርሱልኝ። በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።